ናኦል እንግዲህ እጅ ተፍንጅ ተያዘ አደይንና ሊዱን ልበሱ አትልበሱ እያለ ሲጨቃጨቃቸው፣ ልብሳቸውንም ለብሰው ግን ደግሞ አደይ አስቸግራ ነበር። አልሄድም እዙ ግደለኝ እያለችም እሱ ግን እያስፈራራቸው ነበር። ሕገወጥ መሳሪያን አውጥቶ እያስጨነቃቸው ነበረ። በዛ አጋጣሚ ፖሊሶቹ ዳይመንድንና ኪንጎን አገኟቸው። ኪንጎና ዳይመንድ በሩጫ ሲፈረጥጡም ፖሊሶቹ ሩጠው ያዟቸው። ወዴት ነው ተፈረጥጦ ሲሉም፣ አይ እዚ የሆኑ አደይና ሊዳ የሚባሉ ልጆች ጠፍጠው እነሱን ለማፈላለግ ነው እየሮጥን ያለ። ነው የምንጠረጥረው ሰው አለ አለ ዳይመንድ። ማነው እሱ ሲልም፣ እንዴ ናኦል ይባላል አለ አው ቤተሰቦቿቸው እኮ ናኦል እንደሚባል ነግረውናል፣ ግን የጠፋው አድራሻው ነው ሲልም፣ አድራሻውንማ እኛ እናቀዋለን እንውሰዴ በማለት ፖሊሶቹን ይዘው እናደ ያሉበት ናኦል ግቢ ሄዱ። ፖሊሶቹም በእርግጥ ዳይመንድ ና ኪንጎ የናኦልን ግቢ ለይተው አላወቁትም፣ ግን እዛ ሰፈር መግባቱን ነበረ። ፖሊሶቹ የሁሉንም ቤት በመፈተሽ ናኦል ደግሞ አደይን እና ሊዳያን በህገወጥ መሳሪያ እያስጨነቃቸው ካልወጣችሁ እያለ ነበረ። ከዛም በሩጫ ደርሰው እሱ እጅ ከፍንጅ ተያዘ። እንግዲህ አደይና ሊዱ ደግሞ ወደ ቤተሰቦቻቸው ተመልሰው ሄዱ ፖሊሶቹ አዳ ናቸው ይህንን ያደረገው ናኦል ያው ፍቅረኛውን ለመመለስ ካረብ እጅ ለማውጣት ነበረ። ግን ደግሞ ይበልጥ እስከ መጨረሻው ወህን ይገባ። አሁን ሴቶችን የነዚህን ህይወት ብቻ ሳይሆን በጣም ብዙ ህይወት ሴቶችን እንደገበረ ሊዱ ለፖሊሶቹ ተናገረች። አሁን የናኦል ስቃይ እየበዛ ይገኛል። እንግዲህ ደብና ዋርኮት በርግጥ በጣም ስሜታዊ ሆነው ነበር። በተለይ ደብ አሁን የእህቱን መጥፋት ሰምቶ እየ እየተከነ ያለ ጭራሽ አደይ ስትደግም ማበድ ነበር የቀረው። ዛሬ ግን እጅግ በጣም ደስ በሚል ሁኔታ ሁለቱም ለአረብ ሳይሸጡ በስነስርዓት ወደ ቤተሰቦቻቸው ስለተመለሱ ደብ በጣም እጅግ ከምንም በላይ ደስ ብሎታል። ግን ደግሞ ሊዲያ አሁን ፍቅር ላይ ጣቷን ቀስራለች። ፍቅር ቪዲዮ ይዛበታለች በማለትም ተናገረች። ከዛም ቀጠለች እና ቤዛም መዘራዘር ጀምረዋል። ይሄንን ነቀ ያለችው ሊሊ እዚህ ሁሉ መከራ እየተገባ ያለው ቤት ውስጥ በሚረዳው ሰው ነው። ነገ ጧትስ ሌላ መጥፎ ሰው አምጥታችሁ የሰውን ህይወት በተለይ የሴት ልጅ ህይወት በምንም ሁኔታ ታግላ የማታልፈውን መከራ ውስጥ የምትከቱት ለምንድን ነው? በማለትም ለባርኮትና ለደብ ነገረቻቸው። ከዚህ በኋላ ፍቅር ሌላ ሰው ካመጣች እውነትም እሷ ተባባሪ ናት ማለት ይቻላል፣ በማለትም መለሱላት። ሰላም ውድና የተከበራችሁ የቻናል የቤተሰቦች፣ እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ እንደሚታወቀው ትናንትና አደይን በሙድ ወስዶ ከሊዱ ጋር ደብልቋት ነበር ናኦል። እናም አደይ የዋህ ስለሆነች ሊዱን አስለቅቅልሻለሁ ሊዱ ጋ ታላምንሽኝ እንሄድና ይዤ ልሽ እመጣለሁ እያለ ነበረ። አደይን አታሉ እዛ ይወሰዳት። ከወሰዳት በኋላም ይህን ልብስ ልበሽ በማለትም ቀሚስ አምጥቶ ሳትወድ በግዳ አስለበሳት። ሊዳያንም እንደዛው ነገር ግን አደይ በኃይል እየተታገለችው ስለነበረ ይህ አደይን ስቃይ እያበዛው ነበር በሰዓቱ ይህንን ከቤት ድንገት መጥፋቷን ያስተዋለችው ሊሊ በጣም የሆነ ነገር አለ ከዚህ ቤት አንዳንድ እያለ ሁላችንንም ሊጨርስ ያለው ሰው የተመካከረ እና ከሱ ጉዳፍ የሆነው ሰው አለ። ስለዚህ አደይን ጥላችሁ እኛ ቤት ወይም እናንተም ሁላችሁም የሄዳችሁበት እናንተም ፖሊስ ጣቢያ ብላችሁ የሄዳችሁበት ምክንያት የራሳችሁ አለ። ስለዚህ ተጠያቂ አንቺና ቤዛ ናችሁ፣ በማለት ፍቅርን አፋጠጠቻ ሊሊ በአደይ የማትደራደረው። ከዛም ኢላ ደግሞ ምን እያልሽ ነው? ምናልባቸው ወደ ውጭ ወጥታ ስከሆነ ሲልም አደይ ለእኔ ሳነግረ በድንገት የትም ቦታ አትወጣም። አደይን ከዚህ ቤት አግቶ ያስወጣ ሰዋል፣ እንጂ በፍጹም ስልኳም ሲደወልላት ስልክ ታነሳ ነበረ። ስለዚህ አደይን ወይ አግቶ ወይ በሙድ ይዟት ሄዷል በማለትም ለባረኮቴና ለደብ ለኢላ አብራራችላቸው። ከዛም ቀጠሉና ፍቅርና ቤዛ ደግሞ መከራከር ጀመሩ። እኔ የለሁበትም እኔ የለሁበትም እኔ እንደዚህ ነው መባባልም ጀመሩ። ከዛም ቀጥታ ምንድን ነው እናንተ አላችሁበት እንዴ? አለች ሊሊ። ከዛም አንቺ ደግሞ ዝም በይ አፍሽን አትክፈች። አደይ ንረኛንን እንዴ እኛ ወጣን። በቃ አደይ የለችም ምን እናድርግሽ? አለች ቤዛ። ፍቅርም ደግሞ አንቺ ስስት ዝም በይ፣ በማለት ሊሊን ልትማታ ስትጠጋ ደብ ብድግ ብሎ የምታቆስ ነገር አለ አይደል? ጭራሽ የእህቴ ሳይበቃችሁ በደካማ ጎኔ በአደይ መጣችሁ አይደለ? ገብቶኛል አላቸው። ከዛም እውነት የምናውቀው ነገር የለም እኛ ሄድን በቃ፣ እውነታው ይሄ ነው አለች። ከዛም እንዴት አደይ ልጠፋች? አላች ይህንን መረጃ ለፖሊስ ጠቁመን መጣል አላችሁ። ከዛ ስትመጡ እሷ የለችም ምንድን ነው አለ ናኦልዝ ቤት መጥተዋል ማለት ነው አለች ሊሊ። ከዛ ማለት አለ ጀብ ተነሳና፣ ያ ማለት እነሱ በሌሉበት መጥቶ አደይን ይዟት ሄደዋል ማለት ነው። እዚህ ቁጭ ብላቸው አስጨረሷቸው። ሴቶቹን በሙሉ የመጨረስ አላማ ነው ያለው ምክንያቱም ሊዲያን የወሰዳት የተሻለ ህይወት ትኖር ያለሽ የተሻለ ገንዘብ ታፈር ያለሽ ብሎ ነበር አደይን ሲለምናት፣ እምቢ ስላለችው እና እኔንም እንደዚሁ ስላለኝ እምቢ ብየው ነበረ። ስለዚህ አደይን የሆነ ነገር አድርጎ ይዟት ሄደዋል ማለት ነው። በጣም ያሳዝናል፣ አለችና ሊሊ ጩኸቷንና እምባዋን ቀጠለችው። ከዛም ደብ እውነቷን ነው ሊሊ ስለዚህ እናንተ ስትወጡ እንድመጣ ቀጥራችሁታል በማለት ሁለቱንም ሲጣርጎ የያዛቸው ደፍ ቤዛንና ፍቅርን አንዷን ባንዱጁ አንዷን ባንድጁ። ግን እነሱን በርግጥ በተለይ ፍቅር የናኦልን ጉዳይ ሊጨርስና ወደ እናንተ እዞራለሁ እያለች ስትዝት ነበር እነ ዳይመንድ ላይ ግን ደግሞ ከእሷ አውሬነት ይልቅ የነ ዳይመንድ ዱርዬነት ይበልጥ ይሻላል። ምክንያቱም ለሰው ልጅ ህመም ይሰማቸዋል። እናም ፖሊሶቹን ይዘው ሂደው እንዲያዝም ያደረጉት እነሱ ናቸው። ግን አደይ በመጥፋቷ ደብ በጣም ተሰብሮና አዝኖ ነበረ። በጣምም ከልክ በላይ ራሱን ከዚች ዓለም ለማሰናበት ሁሉ እያሰበ ነበረ። ለእናቴስ ምንድን ነው ምላት? ልጅሽ ሞተች? ለአባቴስ ምንድን ነው ምለው? ልጅህ ሞተ? በጣም ያሳዝናል። ለልቤስ ምንድን ነው ምለው? አደይ ጥላይ ጠፋች? አደይ ታግታ ተገደለች ነው የምለው። እኔ ይሄን አልችልም፣ ይህንን ጉድ ማስተናገድ አልችልም። ፈጣሪ ሆይ እያለ እየጮኸና እያለቀሰ ነበረ። ይህንን ባርኮቴና ኢላ እባክህን ተረጋጋ፣ ሁሉም ነገር ለበጎ ነው። መጀመሪያ ተረጋግተህ የሚሆነውን ማሰብ አለብን እያለ ነበረ፣ እያረጋጉትም። ከዛ ግን ፖሊሶቹ ደወሉላቸው። የምትፈልጓቸውን ልጆች አግኝተናቸዋል። ያገኘናቸውም በዳይመንድ በሚባለውና እንዲሁም ኬንጎ በሚባለው እርዳታና መሬት ነው ያገኘ ነው። ምክንያቱም የእሱን ሰፈር ተዚ ቀደም ተከታትለው ግን የገባበትን ስላላወቁ ተመልሰው ሄደው፣ ዛሬ ተጠራጥረናል እዛ ሰፈር ሊኖር ይችላል በማለት ይዘውን መጥተው፣ እንግዲህ መታችሁ እህቶቻችሁን መረከብ ትችላላችሁ አሏቸው። ባርኮትና ደብ ከምንም በላይ በደስታ ተፍለቀለቁ። ሊሊም ደስታዋን በቃ መቻላቃታት ተነስተው ሁላቸውም ተሰብስበው ከፍቅር በቀር አደይና ልዱ አሉበት ሄዱ። እዛ ሲሄዱ ደብ እህቱን እንቃር ጎይዞ ማልቀስ ጀመረ። እህቴ ትንሿዬ ምንም አልወንሽብኝም አይደል? ልዱ ምንም አላረጉሽም አላት። አዎ ምንም አላረጉንም ይበልጥ አደይ ስትመጣ ሁሉም ነገር ቀለለኝ። አደይ ስትመጣ ጥሩ ነገር ነው ይዛ የመጣችው። እሷ ስትመጣ ነው ፖሊስ የመጣው። አደይ ለኔ ብላ ነው እራሷን አደጋ ውስጥ የከተተችው አለችው። ማለት አላት። አደይ እና ኦሊዟት የመጣው ሊዳያን እለቅልሻለሁ፣ ነይ ይዘሻት ትመጫለሽ ብሎ በሙዴ አስማምቷት ነበር ይዟት የመጣው። ግን እሷ ስትመጣ ስለጭንቀኝ ደስ አለኝ። ከዛም ግን እሷንም እኔንም ለአረብ ልሸጠን ተስማምቶ እንደነበረ፣ ከዛም አደይ ደግሞ እየታገለችው እያለ ነበረ ጊዜው ሲራዘም ፖሊሶች መጥተው የደረሱልን ዳይመንድና ኬንጎ ከዚህ ቀደም በር እያንኳኩ እያለ አተው ተመልሰው ሄዱ ያን ጊዜ ቢላዋ አውጥቶ ትንፈሽ እንዳት እያለ እያስፈራራ ነበረ አለች ደብ ይበልጥ ተናደደ ያዙ ይልቀቁኝ አለ አደይን ባርኮቴ እቀፉ አድርጎ አደይዬ አንቺ ለሰው ስትይ ትሞቻለሽ ደህና ነሽ ምንም አላደረገሽም ከቤት እዛ ድረስ ሲወስድሽ አላት ምንም አላደረገኝም። ማለት እኔ እኮ ቤት ውስጥ ቆልፌበት ፖሊሶች ሲመጡ ያስመጡሃል ሊዱን አደረክባት ታልነገርክኝ አልከፍትልህም ስለው፣ ከዛ አደይ አሁን እኔ ካለርኩኝ ይገሏታል ሊዱን ብሎ አታለለኝ። ከዛ ምን አልኩት? አዎ እንዴት ላምነ እችላለሁ ስለውም እይውልሽ፣ አደይ ካላመንሽኝ አብረሽኝ ሄደች የልዱን ሁኔታ ማየትና ሊዱን ይዘሽ ትመጫለች ሲለኝ እኔም ሊዱ በህይወት ካለች እሷን ማስጣት ስላለብኝ፣ ያንተን ስቃይ የባርኮቴንና እንዲሁም ደግሞ የደብን ስቃይ ሳይ መምጣትን ወሰንኩኝ አለችው። ይገርማል። ቻናሉን ሰብስክራይብ እያደረጋችሁ